ሰላም ጤና ይስጥልኝ። የተከበራችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ዋዜማ በሰላም አደረሳችሁ እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደ ቀዳሚው መረጃችን ስናልፍ በአቶ ጌታቸው ረዳ ታግደው የነበሩ የትግራይ ሰራዊት ከፍተኛ አመራሮች ወደ ስራቸው እንዲመለሱ ሌትናል ጀነራል ታደሰ ወረደ አዘዙ። በአቶ ጌታቸው ረዳ ታግደው የነበሩ የትግራይ ሰራዊት ሶስት ከፍተኛ አመራሮች ወደ ስራቸው እንዲመለሱ ሌትናል ጀነራል ታደሰ ወረደ ማዘዛቸው ታውቀዋል። በአቶ ጌታቸው ረዳ ሲመራ የነበረው የትግራይ ክልል ጊዜያዊ አስተዳደር መፈንቅለ መንግስት ላይ ተሳትፏል በሚል ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ በቅጽል ስሙ ጆን መዲድ፣ ጀነራል ምግባ ኃይልና ሜጀር ጀነራል ማሾ የተባሉ ሶስት ከፍተኛ የትግራይ ሰራዊት አዛዦች ላይ እግድ አስቀምጦ እንደነበር ይታወሳል። የትግራይ ክልል አዲሱ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በጻፉት ደብዳቤ መጋቢት 1 2017 ዓ.ም በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዚዳንት የነበሩት አቶ ጌታቸው ረዳ በእናንተ ላይ ተጥሎ የነበረው እገዳ ከሚያዝያ ሰባት ጀምሮ ተነስተዋል ብለዋል። የትግራይ ክልል ጊዜው አስተዳደር አዲሱ ካቢኔ የትግራይን ሰላም አንድነትና ተስፋ ለማረጋገጥ እንደሚሰራ የትግራይ ክልል ጊዜው አስተዳደር ፕሬዚዳንት ሌትናንት ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ይህንን ያሉት የትግራይ ክልል ጊዜያዊ አስተዳደር ካቢኔ የመጀመሪያ ስብሰባውን እያካሄደ ባለበት ወቅት መሆኑ ነው የተገለጸው። ካቢኔው ባለፉት ሁለት ዓመታት የተፈጠረውን የውስጥ ትርምስ መፍታት ይጠበቅበታል ያሉት ፕሬዚዳንቱ፣ ዘላቂነት ያለው አስተማማኝ መንገድ መያዝ የካቢኔው ኃላፊነት ሊሆን እንደሚገባም ገልጸዋል። የአዲሱ ካቢኔ የመጀመሪያ ስብሰባ ነባርና አዳዲስ የካቢኔ አባላት እየተሳተፉ ነው የተባለ ሲሆን በአቶ ጌታቸው ረዳ ጊዜያዊ አስተዳደር ላይ መፈንቅለ መንግስት በማካሄድ ቀዳሚ ሚና የነበራቸው ጀነራል ፍስሀ ኪዳኑ ወይም ደግሞ ፍስሐ ማንጁ እስከ ሚያዝያ ስምንት ጀምሮ በጊዜያዊ አስተዳደሩ ፕሬዚዳንት ጀኔራል ታደሰ ወረደ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው የተሾሙ ሲሆን እስካሁን ሰዓት ድረስ ግን የክልሉ ጊዜያዊ ምክትል ፕሬዝዳንትን ጨምሮ ሌሎች አዳዲሶቹ የካቢኔ ሹመኞች ለህዝብ ይፋ አልተደረጉም። ሁሉንም የፖለቲካ ፓርቲዎችና ሌሎች የሚመለከታቸው አካላት ያሳተፈ አካታች ጊዜ አስተዳደር ለመመስረት በተሾሙበት ወቅት መፈረማቸው የሚታወቅ ሲሆን ፕሬዝዳንቱ ግን ይህንን ችላ በማለት ህወሓትን ብቻ ያሳተፈ የጊዜ አስተዳደር ካቢኔ መሰረቱ ይመስላል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ትንሣኤ የመስዋዕትነት የጽናትና የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መስዋዕትነትን ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ህዝብን፣ ወገንን ማዳን ከተፈለገ መስዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ፣ ራሱ አስታራቂ፣ ራሱ ታራቂ፣ ራሱም መስዋዕት ሆነ። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪቶች አድርገውታል። ሺ በጎችና ሺ ፍዮሎችን ሰውተው ነበር፣ አልሆነም እንጂ ሀገርን ማዳን የሚቻለው ሌሎች በመሰዋት አይደለም፣ ራስን በመሰዋት እንጂ የራስን ጉልበት፣ ጊዜና እውቀት በመሰዋት እንጂ የራስን ክብርና ኢጎ በመሰዋት እንጂ ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠበቅብናል። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስ ጥራስ ከቀራን ወይ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሳኤ ስንል መስቀሏን መሸከም ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው፣ ከፊቱ ውግዘት አለው፣ ከፊቱ ግርፋት አለው፣ ከፊቱ መራቆት አለው፣ ከፊቱ መከዳት አለው፣ ከፊቱ የፀሐይ መጨለም የጨረቃ ደም መልበስ የከዋክብት መርገፍ አለው። በዚህ ሁሉ ግን በሸላቾቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም፣ እንደ ፀሐይ የሚታዩት ልሂቃን ሲጠፉ እንደ ከዋክብት የሚታዩት ክቡራን ሲረግፉ በጽናት መቆም፣ አብረው የነበሩ ፈርተውና ተሽጠው ሲከዱ በጽናት መቆም፣ ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም የሚታይም ጭምር ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላይ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላይ የሚነሳ አይመስልም ነበር። ማተሙን ላይ የሚፈታ አይመስልም ነበር። ጨለማውን ላይ ብርሃኑ ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክ የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን። ከሞት ባሻገር ህይወትን ከመቃብርም አልፈን ትንሣኤን የምንመለከትነን የሚጨበጥ ህልም የጠራ ምናብ አለን። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን። ከሞት ባሻገር ህይወትን ከመቃብር አልፈንም ትንሣኤን የምንመለከትነን የሚጨበጥ ህልም የጠራ ምናብ አለን። ስለዚህም ወጀብና ውሎ ነፋስ አያስደንቀንም። ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቁ የምናውቅም የምናምንም ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የሕማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ፣ ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮሁት ብዙዎች ያፍራሉ፣ ፈራጆች ይጸጸታሉ፣ ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠ ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረን ይህንኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ሲሉ አስፍረዋል። የኤርትራ ዜጎች በብሔራዊ አገልግሎት ሰበብ ማለቂያ የሌለው ባርነት ውስጥ እየገቡ ነው ሲሉ ዶክተር ገራርድ ፕሪኒየር ገለጹ። የኤርትራ ዜጎች በብሔራዊ አገልግሎት ሰበብ ማለቂያ የሌለው የጉልበት ባርነት ውስጥ እየገቡ ነው ሲሉ የታሪክ ምሁሩ ዶክተር ገራርድ ፕሪኒየር ገልጸዋል። ታዋቂው የታሪክ ምሁርና በአፍሪካ ጂኦ ፖለቲካ ትንታኔ ቀዳሚ የሚባሉት ዶክተር ገራርድ ፕሪኒየር ከኤርትራ ፖለቲካ ጀርባ ያሉ እውነታዎች በተመለከተ ቪዲዮ አጋርተዋል። ዶክተር ፕሪነር እንዳሉት በአሁኑ ጊዜ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሀገሪቷን ከሚቆጣጠርበት አንዱ ብሔራዊ አገልግሎት እየተባለ የሚጠራው ዜጎች የሚበደሉበት ስርዓት ነው። በዚህ አገልግሎትም ሁሉም ወጣቶች ለስድስት ወራት የወታደራዊ አገልግሎት ስልጠናን እንዲወስዱ የሚገደዱ እንደሆነ ጠቅሰው ከስልጠናው በኋላም ለ18 ወራት ሀገራቸው ያለምንም ክፍያ እንዲያገለግሉ ያስገድዳል ሲሉም ገልጸዋል። እንደ ተንታኙ ማብራሪያ ብሔራዊ አገልግሎቱ ከ18 ዓመት እስከ 50 አመት ያሉ ወንዶችንና ከ18 እስከ 40 አመት እድሜ ክልል ውስጥ ያሉ ሴቶችን ያካትታል። በዚህ አገልግሎት አንዳንዶች እስከ 5 እና 10 አመት ድረስ ያለምንም ክፍያ እንዲያገለግሉ የሚገደዱበት ሁኔታም አለ ብለዋል። ዶክተር ፕሪኒየር ይህንን አገልግሎት ማለቂያ የሌለው የጉልበት ባርነት ሲሉ የገለጹት ሲሆን በዋሽንግተን የሚገኙ ኤርትራውያንም አገልግሎቱን ብሔራዊ አገልግሎት ሳይሆን ብሔራዊ ባርነት ሲሉ እንደሚገልጹም አስረድተዋል። መረጃው የጋዜጣ ፕላስ ነው። ከውጭ ወዳገኘነው መረጃ ስናልፍ የትራምፕ መንግስት የተወሰኑ የአፍጋኒስታን ስደተኞች በአንድ ሳምንት ውስጥ አሜሪካን ለቀው እንዲወጡ ትዕዛዝ አስተላለፈ። ኒውስ ዊክ መጽሔት እንደዘገበው ይህ ውሳኔ የተላለፈባቸው የአሜሪካ ወታደሮች አፍጋኒስታንን ለቀው መውጣታቸው ተከትሎ በህጋዊ መንገድ ወደ አሜሪካ የገቡ ስደተኞች ናቸው። የአሜሪካ ሆምላንድ ሴክሪቲ ዲፓርትመንት ለነዚህ ስደተኞች የኢሜል መልእክቶችን ትላንት መላክ እንደጀመረ የገለጸው ዘገባው ይህም በሰባት ቀናት ውስጥ በፍቃደኝነት ሀገሪቱን ለቀው እንዲወጡ የሚጠይቅ መሆኑንም አስረድቷል። በተሰጣቸው ጊዜ ገደብ ውስጥ ያልወጡትን ህጋዊ እርምጃ እንደሚወስድባቸውና እንደሚታሰሩ ማስጠንቅቋል። እንደዘገባው ይህ እርምጃ የሚመለከታቸው በአሜሪካ ውስጥ ለመቆየት የሚያስችል ህጋዊ ሰነድ የሌላቸው ናቸው። ይህ የኢሜል መልእክት የደረሳቸው አፍጋኒስታውያን ለመጽሔቱ በሰጡት መግለጫ ሀገራቸውን ለቀው የወጡት ታሊባን የሚያደርስባቸው ስቃይ በመፍራት መሆኑን ገልጸው አሁን ታሊባን ወደ ተቆጣጠረው ሀገር እንዲመለሱ መባላቸው እንዳስጨነቃቸውም ተናግረዋል። ይህ በእንዲህ እንዳለ የአሜሪካ መንግስት በአስር ሺዎች ለሚቆጠሩ አፍጋኒስታውያን የጊዜያዊ የጥበቃ ፍቃድ ወይም ቲፒኤስ መስጠቱ ይታወቃል። ይህ ፍቃድም በጊዜያዊነት በአሜሪካ ውስጥ ለመኖርና ለመስራት የሚያስችላቸው ሲሆን ፍቃዱ በሚቀጥለው ወር ማለትም ግንቦታ ያበቃል። የትራምፕ መንግስት ይህንን ፍቃድ የማራዘም እቅድ እንደሌለው አንድ ከፍተኛ የመንግስት ባለስልጣን ለመጽሄቱ ተናግረዋል። እንደ ዘገባው እንደ ኢሮፓያን አቆጣጠር ከ2021 እስከ 2024 ወደ አሜሪካ የተሰደዱ አፍጋኒስታውያን ቁጥር ወደ 150 ሺህ ገደማ ነው። በመጨረሻም እስራኤል በጋዛ በቤቶች በመጠለያ ድንኳን ካምፖች በቦንብ ቢያንስ ሰባ ሰዎች እንገድላለች ሲል አልጀዚራ ዘገበ። የህክምና ምንጮች ለአልጀዚራ እንደገለጹት ብሎ ባወጣው መረጃ አርብ ዕለት ከረፋዱ ጀምሮ እስራኤል በጋዛ ባደረሰችው ጥቃት በትንሹ 64 ሰዎች መሞታቸውና የጉዳቱ መጠን እየጨመረ ነው ብለዋል። የተባበሩት መንግስታት የዓለም ምግብ ፕሮግራም በመቶ ሺዎች የሚቆጠሩ ሰዎች ለረሃብ የተጋለጡ በመሆናቸው ጋዛ ምግብ አሁን ያስፈልጋታል ሲል አስቸኳይ ማስጠንቀቂያ ሰጥቷል። በጋዛ የአልጀዚራ ዘጋቢ እስራኤል የእርዳት አቅርቦት ላይ በወሰደችው እገዳ ምክንያት ሰዎች በእስራኤል የቦምብ ጥቃት ማድረስ በመቀጠሏና ና ልጆቻቸው መመገብ አለመቻላቸው በስነ ልቦና ተሰብረዋልም ብለዋል። የጋዛ ጤና ጥበቃ ሚኒስቴር ከ18 ወራት በፊት እስራኤል በጋዛ ላይ ባካሄደችው ጦርነት በትንሹ 51065 ፍልስጤማውያን መሞታቸውና 116505 ቆስለዋል ብሏል። የጋዛ መንግስት ሚዲያ ቢሮ የሟቾችን ቁጥር ከ61700 በላይ በማድረስ በፍርስራሹ ውስጥ የጠፉ በሺዎች የሚቆጠሩ ሰዎች እንደሞቱም ይገመታል